ዝም ብለሽ ልጁ ግነት ማለት ነው፣ ፋሲል ማለት ነው እና ትናንትና መጨረሻ ላይ ታችሁት ከሆነ ሀይሚ እያለ ሲጠራት ነበር። ለመናገር ፈልገው ይሆን አላውቅም፣ እውነቱን ሊናገር ነበር መሰለኝና ብቻ ወይ ዛሬ ያልቃል ብዬ ያስባለው ማለት ነው ሁሉም ነገር ዛሬ እንግዲህ በሀይሚና በውራ መጥቻለው፣ እንዲሁም ደግሞ በሀይሚ ወንድም በአብርሽ ማለት ነው። አብርሽና ሩታ እንግዲህ ወደ ዱባይ እንዳቀኑ ሁላችሁም ታውቃላችሁ። ትናንትና በጽጌ ቤት ቪዲዮ ተለቅቆ ነበርና ያው መንገድ እንደጀመሩና ሪፖርት ላይ ያለውን ሁኔታ እያሳዩ ነበረ። እንግዲህ የሄዱትን ማየታችኋል። ከነ አብርሽ ጋር አብርሽ፣ ሩታ፣ ጽጌ እና ዳኒ እንዲሁም ሜሪ ነው የሄዱት። አሁንም ደግሞ ደረስን ብለው ደግሞ ፎቶን ፖስት ያደረጉ አሉ ማለት ነው። እስካሁን ድረስ ማለት ነው ሀይሚና ቡራ እንግዲህ ባለፈው ብዙ ጊዜ ዱባይ ቆይተው ስለመጡ እነሱ እየሄዱ አይመስለኝም ማለት ነው የው ሀይሚ ትናንትና ደግሞ ሌላ ቪዲዮ ይዛ መጥታለች። እንግዲህ የሀይሚና የቡራን ቪዲዮ አስመልክቶም አስተያየትም ለመስጠት ነው የመጣሁት ማለት ነው። አንዳንድ ሀሳብ ስላለኝ ነው የመጣሁት ነው ከኮመንት ከራሴ ቤት ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናቸው አለው ሰላማችሁ ብዛ በያላችሁበት እያልኩ ወይ ወደ ቻናል ቤተሰቦች፣ አጠር ባለ ቪዲዮ ነው የመጣሁት አለው ለማለት ነው። እና የሀይሚና ብሩክ እስካሁን እንግዲህ አዲስ ፎቶ አለቀቁ እንግዲህ ማታ አይቲንግ በብሩክ ቤት አለል ትናንት በሀይሚ ቤት ስለተለቀቀ ዛሬ በብሩክ ቤት ይለቀቃል ማለት ነው። እንግዲህ እና ብርሽ ደግሞ መልካም ጉዞ ብለናል። በሰላም ሂደው በሰላም እንዲመለሱ ምኞታችን ነው። ሀሳባቸውን ያሳካላቸው። እንግዲህ ችን ቀን ስንጠብቅ ነበር እና ያብረሽ እና የሩታል ማለት ነው እስኪ ቪዲዮ እስኪ ለቁ እንጓጉተናል ማለት ነው እና ዱባይ ሆነው የሚለቁትን ማለት ነው። እና ያው መንገድ እንደጀመሩ ትናንትና በዝግ ቤት ሂዶ ተለቁ ነው ያየሁት ማለት ነው። ሀይሚና ቦራ ደግሞ እንግዲህ አዲስ ቪዲዮ ለቀዋል። ማታ ሄዳችኋል እንግዲህ የፋሲል እና የሀይሚ የቦራ እውነቱን ስናገር አንዳንድ ሰዎች በጣም የተደናገራችኋላችሁ ማለት ከአንድ ዓመት በፊት ነው ትውውቃቸው ልጆቻችን በማለቱ ልጁና ሀይሚና ቡራ ደግሞ አንድ ዓመታቸውን አከበሩ። ስለዚህ ከዚህ በፊት የነበረ ነገር ሊሆን ይችላል። ይሄ ነገር መቆም አለበት፣ ለብሩክም ጥሩ ሁኔታ አይደለም እያላችሁኝ ነውና እንግዲህ በነገራችን ላይ በመጀመሪያ ማለት ነው ራሳችን ማሳመን መቻል ያለብን ነገር ቢኖር አንድ ነገር ሲከሰት ከመወዛገባችን በፊት ያ ሰው ስለዚያ ሰው ነገር ማወቅ መቻል አለብን ማለት ነው። ለምሳሌ ቡራ የሚሰራውን የስራ ዘርፍ ወይም ሀይሚ የሚሰራውን የስራ ዘርፍ ለማወቅ ትክክለኛና ውሸት መሆኑን ለማወቅ ስለዚህ ያ ሰው ማወቅ መቻል አለባችሁ እናንተ በተወሰነም ፐርሰንት ማለት ነው እና ስለዚህ በመጀመሪያ ከአንድ ዓመትም በፊት ትተዋወቀው ከሁለት ዓመትም በፊት ትተዋወቀው ከቡራ በፊትም ትተዋወቀው እንዲህ አይነት ሁኔታ ሀይሚ እንደማይኖራት ነው መጀመሪያ ራሳችን ማሳመን ያለብን ማለት ነው፣ ወደ ክርክሩ ከመግባታችን በፊት ከአንድ ዓመት በፊት ከሆነ ከቡራ በፊት ነው የምታውቀው እና ስለዚህ ነገር እውነት ሊሆን ይችላል። ቡራን ጥርጣሬ ውስጥ ሊከተው ይችላለኝ እና ጉራም ትንሽ ደንግጧል። ቪዲዮንም ሸርም አላደረገም እያላችው እና ብሩክ አንዳንዴ ቪዲዮ ሸር ያደርጋል። አንዳንዴ ማለት ነው። እና አንዳንዴ ሊረሳም ይችላል። ትናንት ሸር አላደረገ ማሆኔም አይቻለሁ እና እና አላኮረፈም ትናንት ይመስለኛል። ብሩክ አላኮረፈም፣ በቃ በርጋታ ነው፣ ተረጋግቶ ነው። በቃ ማለት ህጂ ወደ ቤት እኔ ልጁን አወራዋለሁ ብሎ አይታችኋል መጨረሻው ላይ እና ስለዚህ ማለት ልጁ ደግሞ ታውቁታላችሁ፣ ብዙዎቻችሁ ታውቁታላችሁ፣ ከብዙ ሰው ጋር ይሰራል ማለት ነው። ፋሲል የሚባለው ከነ ሶፊ ጋር ይሰራል እንዲሁም ደግሞ ከነ ጆሴ ያሰባት ጋርም ይሰራል። ልጁ በፕራንክ ነው የሚመጣው እና ደግሞ የልጁ የሚገርመው ነገር ዲያ ማለት ነው አፈቀርኩ ብሎ ነው የሚመጣና ይሄድና ምርጥ ከሆኑ ጥንዶቹ ላይ ይሄድና በቃ አፍቅሬያታለሁ ብሎ ነው የሚመጣውና ይሄ የልጁ እንትን ነው፣ ፕራንክ ነውና። እና ለስራ ነው ለፕራንክ ነው እንጂ ሀይሚና ፋሲል ወይም ይሄ ልጅ ምንም አይነት ግንኙነት እንደማይኖራቸው አልጠራጠርም ማለት ነው ያን የላቸውም ማለት ነውና ተወዛግባችኋል የተወሰነ ሰው ነው እንጂ የተወዛገበ፣ አብዛኛው ደግሞ ስራ እንደሆነ አውቆ ሀይሚን እያበረታታ ይገኛል። እስካሁን ድረስ በጣም ያን ያክል የከፋ ነገር አላየሁም። ቲክቶክ ላይም ዩቱብ ላይ ኮመንትም በጣም አይቻለሁ እና ሀይሚን የሚደግፍ ነው። በማርያም እንዳሰድባት፣ በእግዚአብሔር እንዳሰድባት፣ በቃ ትስራበት፣ ተዋተኝ ምንም ነገር እሷ ታቋታላችሁ ምናምን የሚል ነው እና በጣም ደስ የሚል ኮመንት ነው ያየሁት። እንደዚህ ነው በቃ መሆን ያለበት። አሁን ሀይሚና ቦራ በቀደም መልስ መስጠታቸው እንደዚህ ቪዲዮ ሲሰሩ በቃ ዋጋ አለው ገብቷቸዋል። አሁን ምንም በቀደም መልስ ሳይሰጡ ይሄ ነገር ተጀምሮ ቢሆን በጣም ሌላ ነገር ነበርና መልስ ስለሰጡበት አሁን በቃ አሪፍ አስተያየት ነው ያዩት። የተወሰነ ሰው ብቻ ነው ትንሽ የተደናገጠ ከአንድ ዓመት በፊት ነው ማቃት በማለቱ ልጁ እሱ ላይ ትንሽ ተደናግጧል እንጂ እና ስለማለም ማለት ነው እውነት ስለመሰላችሁ ይሄ ፓርት ብቻ ነው እንጂ አብዛኛው ሰው አውቋል ማለት ነው። እና ስለዚህ ምንም በሀይሚና በጉራ ምንም አይነት ነገር አይኖርም፣ አታስቡ ማለት ነው። ይሄ ግልጽ ነው እኮ። በቃ ማለት ለተወሰነ ሰው ብቻ ነው የምለው እና ይሄንን ስራ እኮ ሲሰሩ ሀይሚና ፋሲል ተመካክረውበት ጊዜ ወስደው አስበውበት ነው ማለት ኢቭን ከአንድ አመት በኋላ ነው ቢባል መቼ ሊባል ነው? ከአንድ አመት በፊት ነው ከተባለ ደግሞ በቃ አይደል፣ ነገሩን ሊያስኬደው ስለሚችልም አስበውበት ነው እንጂ ሀይሚ እንዲህ አይነት ነገር በፍጹም ከብሩክ ውጭ ማለት ነው እና ምንም ነገር እንደማይኖር ሁላችሁም ጠንቅቃችሁ ታውቃላችሁ። አሁን ቪዲዮዋቸውን ብቻ ሸር ላይክ በማድረግ በሚችሉት አበረታቷት ጉዞ ወደ ሁለት መቶ ሺ ማለት ነው። ዋንዳው ደግሞ ረስ ዛ የመጣችው የልብ ቀለበት እንጂ የጣት ቀለበት ምንም ዋጋም ያኔ የጣት ቀለበት ብቻውን ምንም ነገር እንደማይ እምነት እንደማይኖረው ለምሳሌ ለምሳሌ ሁለት ባለትዳሮቹ ነው አይታችሁ ከሆነ ማለት ግን በትክክለኛው ድራማ ላይ እንኳን ሲሰራ ማለት ነው። ያኔ አርቲስቶች ሲሰሩ ሁለት ባለትዳሮች ቤት ሲሆኑ ቀለበት ያስራሉ። ወንድየው በተለይ ማለት ነው፣ ወደ ቢሮ ወደ ስራ ሲሄድ ሌላ ፍላጎት ካለው ለሚስቱ ታማኝ ካልሆነ ቤት ሲወጣ ቀለበቱን አውልቆ ነው የሚሄደው ማለት ነው። አያችሁ፣ የልብ ቀለበት እንጂ የጣት ቀለበት ምንም ማለት ነው። ሀይሚና ቡራ እንግዲህ እስካሁን አልመጡም። ነገር ግን ዛሬ በሀይሚ ቤት ይመጣሉ ማለት ነው። ትናንት በቡራ ቤት ነው የመጡ አይደል? አንዳንድ የሳሳት አለው በሀይሚ በቡራ እያልኩና ሁለቱ አንድ ስለሆኑ እንግዲህ በጉጉት ነው የምጠብቃቸው ማለት ነው። በሀይሚ ቤት ይመጣሉ።